ሰበር ዜና ሰኔ 25 2017 ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አላፈዳችሁ። የሰዓቱን ይህ ሰዓቱን አበይትና ሰበር ዜናዎችን ይዤ ቀርብ ያለው በቅድሚያ አርእስተ ዜናዎቹን በማስቀደም ጀምራለሁ። በአዲስ አበባና በአዲስ አበባ ዙሪያ የመንግስት ባለስልጣናት በታጣቂዎች መታፈናቸው ተሰማ። ባለስልጣናቱ ይሙቱ አሊያም በህይወት ይኑሮን የታወቀ ነገር የለም። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ አመፅ ሊነሳ ስለ የሚችል በአስቸኳይ አዲስ ምልምል ፌዴራል ፖሊስ አሰልጥኖ ማለታቸውም ተሰምቷል። ወዲህ ደግሞ ፌዴራል ፖሊስ በሰራዊት እጥረት ድርቅ መመታቱም ተነግሯል። ከዚህ ጉዳይ ጋር በተያዘ ሰበር መረጃዎችን ይዘናል፣ እናስደምጣችኋለን። በሌላ በኩል አርበኛ ናው ሰናይ በህይወት አለ በሚል ከሰሞኑ በሶሻል ሚዲያው ሰፊ መነጋገሪያ ሆኗል። ከዚህ ጉዳይ ጋር በተያዘም የአርበኛ ናው ሰናይ ዘመድና ታጋይ አርበኛ ነብዩም እውነታውን ተጠበቁት ብለውም ለመላው የኢትዮጵያ ሕዝብ ያስተላለፈው መልእክት አለ። የአርበኛ ነብዩን መልእክት ወደ እናንተም እናቀርበዋለን። ወደ እለቱ ሰበር ዜናችን ስናልፍ ደግሞ በአማራ ክልል ዛሬም ምድርን ያንቀጠቀጠ ውጊያ እየተደረገ ነው። የአማራ ፋኖ ኃይል ተአምራዊ ድሎችን እያስመዘገቡ ነው። የአማራ ፋኖ ብሔራዊ ኃይል በጎጃም ባደረገው ከባድ የተባለ ውጊያ የአገዛዙ ጦር ሙትና ቁስለኛ ከመደረግ አልፈው ከፍተኛ ወታደራዊ ያዛ ወላጆችን የወታደራዊ መስመራዊ መኮንኖችን መማረካቸውንና መደምሰሳቸውን የፋኑ ኃይሎች አስታውቀዋል። አገዛዙ ይዟቸው የነበሩ ዋና ስትራቴጂካዊም አስፓልቶችና ከተሞችንም የፋኑ ኃይሎች በእጃቸው አስገብተዋል። ከጎጃም የተሰሙ ሰበር የጦር ግንባር መረጃዎችን ይዣለሁ፣ አስደምጣችኋለሁ። በሌላ በኩልም ጎንደር ላይ ሀገር ያንቀጠቀጠው ውጊያም ተደርጓል። በጎንደር ጣቁሳም አንድ ሬጂመንት ሙሉም ያገዛዙ ጦር ሲደመሰስ አገዛዙ ጥሎት የፈረጠጠው ታንክም በፋኖ ኃይሎች መጋየቱ ተነግሯል። በጎንደር የፋኖ ኃይል የአገዛዙን ይዞታ እያስለቀቀም ተቆጣጥሯል። ወሎ ላይም እንዲሁ ከባድ የተባለው የአገዛዙ ምሽግ ተሰብሮ የአገዛዙ ጦር ሙትና ቁስለኛ ሆነዋል። ዝርዝር መረጃ ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ። አድማጭ ተመልካቾች እንደምን ቆያችሁ? ከላይ ባርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ ጊዜ የተገኘቻለው ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የድል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኳቸው የጦር ግንባር መረጃዎች አልፋለሁ። መብረቁ ብርጌድ መልሶ ተቆጣጠራቸው። ዘመቻ ማዕበል በተሰኘ ኦፕሬሽን የብልጽግና መከላከያ ሰራዊት በሁለት መካናይዝድ ክፍለ ጦር በታንክና በመድፍ በመድፍ ታግዞም ለአምስት ቀናት ተቆጣጥሯቸው የነበሩ የመብረቁ ብርጌድ ቀጠናዎችን የመብረቁ ብርጌድ ለአምስት ቀናት በወሰደው መልሶ ማጥቃት ትላንት ከሰዓት መልሶም ቀጠናዎቹን መቆጣጠሩ ተገለጸ። አምስት ቀናት ከወሰደም ለአስጨራሽ መልሶ ማጥቃት ውጊያ በኋላ በመብረቁ ብርጌድ አስተዳደር ስር የነበረው ከተሞችንና ዋና አውራ አስፋልት መንገዶችን ከብልጽግና መከላከያ ሰራዊት በመንጠቅ የመብረቁ ብርጌድ ሰራዊት መልሶ ተቆጣጥሯቸዋል። ለቀጣዩ ግዳጅም ሰራዊታችን በወትሮ ዝግጅት ላይ ነው ሲሉ የመብረቁ ብርጌድ ዋና አዛዥም ተናግረዋል። ይህ በእንዲህ እንዳለም ተአምር በሚመስል መልኩ የማጥቃት ኦፕሬሽን በተሰላ መንገድ የብልጽግናን ሰራዊት አመራር ላይ ምርጥ ሰርጀሪ ወይም ሰርተናል ሲል አርበኛም አስረስ ማረዳም ጤም ተናገረ። ማቻከል ላይ ሁለት ሻለቃ መሪዎችን በእጅ የተያዙ ሲሆን ኮማንደር በላይነ የተባለም የአድማ በተናዛዥም ከና አጃቢው ተሰናብቷል ሲል አርበኛም አስረስ ማረዳም ጤም ተናግሯል። ፈለገ ብርሃን ከተማ ላይ ደግሞ የብልጽግና ኃይል የሚተማመንበት የቃኝ መሐንዲስ መሪ የሆነ መቶ አለቃ ካሳይን ጨምሮ በርካታ ወታደራዊ አመራሮች ተሸኝተዋል ሲል አርበኛው ተናግረዋል። አዲስ ዙሪያም እንዲሁ ሁለት ሻለቃ መሪዎችም መደምሰስ ተችሏል። ሲል አርበኛ አስረስ ስማረ ዳምጤ ተናግረዋል። በአጠቃላይ ለአምስት ተከታታይ ቀናት በተደረገው ውጊያም ከአስር በላይ የብልጽግና ሰራዊት መስመራዊ መኮንኖች ከጥቅም ውጭ ተደርገዋል ሲል ነው የተናገረው አርበኛ አስረስ ማረዳ ምጤም። ይቀጥልና የብልጽግና ኃይል በመከላከያ ሰራዊቱ ተስፋ ቆርጧል ሲል ይናገራል። ይህ በምስሉ ላይ የምትመለከቷቸው ወታደሮች ደቡብ ወሎ ለጋምቦ ላይ የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ፋኖን እንዲወጉልኝ አስመክሯቸው ያላቸው ሚሊሻዎች ናቸው። የአገዛዙ ሰዎች ለአማራ ሕዝብ ልቄት ደንታቢስ ከመሆናቸው የተነሳ ጨርሰው እስኪወገዱ ድረስ ከዚህም የከፋ ነውር መፈጸማቸው አይቀርም ሲል አርበኛው ተናግረዋል። ከነፍስ ወከፍ መሳሪያም እስከ ሮኬት ከዙ 23 እስከ ጀትናም ድሮን ታጥቆም ያልቻለው የብልጽግና ኃይል አገዛዞን ምስኪን አርሶ አደሮችን ከልጆቻቸው ጋር ለማዋጋት ያደረገውና የሚያደርገው ጥረት በጥበብ እናከሽፈዋለን ሲልም አርበኛ አስረስ ማረዳም ጤም ተናግረዋል። ይህ በእንዲህ እንዳለም ወደ ጎንደር ስናልፍ ጎንደር የበጋሻው ክፍለ ጦር ገደብ ከተማ ውስጥ በሚገኘው የአገዛዙ ኃይል ላይ ጥቃት ፈጸመም። ይህ አማራ ፋኖ ብሔራዊ ኃይል አፋ በሃ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኩራ ካል የሆነው የጎንደር የበጋሻው ክፍለ ጦር የብልጽግናን ኃይል እየደመሰሰ የበላይነቱን እያገኘም ጉዞውን ወደፊት ቀጥሏል ሲሉም የአይን እማኞች ተናግረዋል። ይህ ጎንደር የበጋሻው ክፍለ ጦር አካል የሆኑት ይታየውና አጥናፍ ብርጌድ በትላንትናው ዕለት ከቀኑ 10 ሰዓት የተጀመረ አውደ ውጊያ እስከ ሌሊቱ ሰባት ሰዓት ሲቀጥል የብልጽግና ኃይልን አይቀጡ ቅጣት በመቅጣት ግድብ የከተማ ለቆም አምድዬ ተራራ ላይ ተሰቅሎ እንዲያድር አስገድደውታል። ሲሎም የመረጃ ምንጮቻችን ገልጸዋል። በውጊያውም ከስምንት በላይ የብልጽግና ኃይል ሲደመሰስ ከ13 በላይ የሚሆን የቆሰለ ሲሆን አብዛኛው የአገዛዙ ኃይል ጨለማውን በመጠቀም የያዘውን የያዞን ይዞ ከገደብዬ ከተማም እንደጠፋም እንደጠፋ የመረጃ ምንጮቻችን ጠቁመዋል። ይህ አገዛዙ ቅልብና ሆዳደር ሰራዊት ቀቢስ ተስፋም ይዞ ዘመቻ ማዕበል በሚል ድስኩር ፋኖን ለማጥፋት ወደ ተለያዩ የጎንደር በጋሾ ክፍለጦር ጦር ቀጠና የተንቀሳቀሰ ቢሆንም ሙትና ቁስለኛ ከመሆን የያዘውን ከማስረከብ ከመፈርጠጥ ሳይድን እንዲሁም አውራ እንደሌለው የንብ መንጋም በቡድንና በተናጠል እየተበተነም እየጠፋ ይገኛል ሲሎ በቦታው የሚገ የአይን ማኞች ለሚዲያችን ገልጸዋል። አሁን ላይ አጽጅውና ምጸጅው ምድር ላይ እየለየም ብልጽግና ምላሱ ብቻ እንደቀረም የአደባባይ ሀቅ ሆኗል ሲሎም የአይን ማኞች ገልጸዋል። ይህ በእንዲህ እንዳለም እዚሁ ጎንደር ላይ ስንቆይ ሰበር ዜና ተሰምቷል። በጣቁሳ አንድ ሬጅመንት የብልጽግና ሰራዊት ቡድን ተደመሰሰ። ይህ አማራ ፋኖ ጎንደር ጠቅላይ ግዛት እዝ ጋፋት ክፍለ ጦር በሚንቀሳቀስበት አካባቢ የፋኖን ኃይል ለመምታት ደልጊ መንኮታን ከተንቀሳቀሰው አንድ ሬጅመንት ኃይል ሰላሳ ብቻም አስቀርቶ መደምሰሱን የእዙ ቃል አቀባይ ፋኖ ኪሩቤል ጎቤም አስታወቀ። በጣቁሳ ወረዳ ከደልጊም መኮንታ የተነሳው ኃይል ወደ አሲል የጋፋት ክፍለ ጦርን፣ የጣና ብርጌድን ፋኖን ለማፈን መሄዱን ይናገራል። ነገር ግን አስቀድሞ መረጃ የደረሰውና ገዢ ቦታን ይዞም የጠበቀው የጣና ብርጌድ የብልጽግና ነሰራዊት ቡድን ማራገፍ ሲጀምር ሌሎቹም የናደው አይሸሽምና የፋሲል ብርጌድ ፋኖች ደግሞ ከጨዋሂት እስከ ደልጊ ያለውን ሰፊ ቀጠና በመያዝና ተጨማሪ ኃይል እንዳይገባ በማድረግ ደልጊ ከተማ ድረስ በመግባት ይህንን ኃይል ሲያራግፉት መዋላቸውን ነው የተነገረው። ከጠዋት 12 ሰዓት ጀምሮ እስከ ሁለት ሰዓት በዋለው በዚህ ውጊያ ሙሉ ሬጅመንቱን ያጣውና ቁስለኛውን መሰብሰብ ያልቻለው የብልጽግና ቡድን ቁስለኛውን ገደል በመክተት ጨርሶታል ሲሎም የአይን ማኞች ገልጸዋል። የቀሩትን ሰላሳ የሚሆኑ ኃይሎችም ወደ ደልጊ ረመሮት ቢሞክሩም ቢሞክሮም የፋኖ ኃይል ተከታትሎም በትኖ ተመልሷል ሲሉም የአይን ማኞች ገልጸዋል ብልጽግና ታንክንና ሌሎች ከባድ መሳሪያዎችን ጥሎ እንደፈረጠጠ ነው እየተነገረው በዚህ ውጊያም ታንኩን የፋኖ ኃይሎች እንዳወደሙትና በእሳት እንደተቀጣጠለ ነው የአይን ማኞች ለሚዲያችን የገለጹት አሁን በቀጥታ ወደ ወሉ አልፋለሁ የዋክሾ ማድማሶ ብርጌድ ባደረሰው ጥቃት የአርቢትን ምሽግ በመሰባበር በብልጽግና ኃይል ላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ምንሊክ እዝ በላስታ ጀነራል አሳምነው ጸጌ ኮርሰር የሚገኘው ዋክሹም ማድማሶ ብርጌድ የአርቢት ምሽግን በመሰባበር የብልጽግናን ኃይል ሙትና ቁስለኛም አድርገውታል ሲሎም የመረጃ ምንጮች ገለጹ። በዋክሾም ዞን ድህና ወረዳ አምደወርቅ ከተማ አቶ ያለው ወዳጄ ወረዳው ፖሊስ ጽህፈት ቤት ኃላፊ ኮማንደር አበጀ አስፋና የሚሊሻም ጽህፈት ቤት ኃላፊው ሳጅን አማረ ደሳለኝ ያስተባበሩት የደህና ወረዳን አገው ሸንጎ ሚሊሻዎች የተሳተፉበት አውደ ውጊያ ላይ ተወርዋሪዎቹ ዋክሹም አድማሱ ብርጌድ ሻለቃ አንድ አስፋው ሻለቃ አርቢት ከምትባል ቦታ በትላንትና ዕለት ከንጋቱ 11 ሰዓት ተኩል እስከ ቀኑ ስምንት ሰዓት ከ15 በተደረገም አውደ ውጊያ አርቢት የሚገኘውን ምሽግ በመሰባበር አርቢት የሚገኘውን የብልጽግና የኮንክሪት ካምፕ በመሰባበር በብልጽግና ኃይል ላይ ከባድ ጉዳት አድርሰውበታል። በዚህም በብልጽግና በኩል አራት የተቀነደሸ፣ ሶስት ቁስለኛ፣ አራት ክላሽ እንዲሆን 208 ተተኳሽ በመማረክ ወረዳው ከሚያስተዳድራቸው 33 ቀበሌዎች 13ቱን ቀበሌዎች ነፃ ቀጠና በማድረግና በመቆጣጠር የፋኖ ኃይሎች ታላቅ ጀብዱ አስመዝግበናል ሲሎም መረጃውን አጋርተውናል። አሁን ከጦር ግንባር መረጃዎች በመውጣት በቀጥታ ከአዲስ አበባና እንዲሁም ከናሁሰናይ ጋር በተያዘ ወዳገኟቸው መረጃዎች አልፋለሁ። በቅድሚያም ከአዲስ አበባ ያገኘሁትን መረጃም አስቀድማለሁ። ይህ ኦነግ ታጣቂዎች በአዲስ አበባ ዙሪያ ወረዳዎች ዘጠኝ የመንግስት ባለስልጣናትን አፍነው መውሰዳቸው ተነገረ። የኦሮሞ ነጻነት ግንባር ታጣቂዎች ባለፉት ሶስት ወራት ውስጥ በአዲስ አበባ ዙሪያ በሚገኙ የተለያዩ ከተሞች ዘጠኝ የመንግስት ባለስልጣናትን አፍነው መውሰዳቸውን ለሚዲያችን የደረሰው መረጃም ያሳያል። ታጣቂዎቹ የመንግስት ባለስልጣናትን አፍነው የወሰዱት በአዲስ አበባ ዙሪያ ባሉ ቡራዮም፣ ሱሉልታ፣ ሰበታና ጫንጮ አካባቢዎች እንደሆነ መረጃዎችን ለሚዲያችን ያጋሩት ለጉዳዩ ቅርበት ያላቸው ምንጮች ጠቅሰዋል። ከዚህ ጋር ተያይዞ የኦነግ ሰራዊት አመራር የነበረው ጃልሰኝ ለመንግስት እጅ ከሰጠ በኋላ ዘመቻ ጽናት የሚል ወታደራዊ ዘመቻ በኦነግ መታወጁን የሚታወስ ሲሆን ይህ ቡድኑ ታጣቂዎች ጣቂዎች በአዲስ አበባ ዙሪያ በሚገኙ የተለያዩ ከተሞችና በኦሮሚያ ክልል ከመንግስት ኃይሎች ጋር ጦርነት በማድረግ ላይም ይገኛሉ። የመንግስት ባለስልጣናት ከቡራዮ ሱሉልታ፣ ሰበታና ጫንጮም አካባቢዎች በኦነግ ታጣቂዎች ታፍነው የተወሰዱት ቡድኑ ዘመቻ ጽናት ካወጀበት ጊዜ አንስቶም እንደሆነ መረጃዎቹን ለሚዲያችን ያጋሩት ምንጮች አያይዘው ገልጸዋል። የመረጃ ምንጮቻችን አክለውም በአዲስ አበባ ዙሪያ በሚገኙ ከተሞች አመራር የነበሩ ዘጠኝ ወረዳ ባለስልጣናት ታፍነው የተወሰዱት በተለያዩ ጊዜያት እንደሆነና ከተወሰዱበት ጊዜ አንስቶም እስካሁን ድረስ ያሉበት ቦታ እንደማይታወቅ ሁኔታውን አስመልክቶም ለሚዲያችን በሰጡት ማብራሪያም ገልጸዋል። መረጃውን ያጋሩን ምንጫችን በኦነግ ታጣቂዎች ታፍነው የተወሰዱት ባለስልጣናት በህይወት ይኑሩ ወይንም አይኑሩም የምናውቀው ነገር የለም ሲሉም ባለስልጣናቱ ታፍነው ከተወሰዱበት ጊዜ አንስቶም ያለው ሁኔታን አያይዘው ለመጽሔታችን አስረድተዋል። ከዚህ ጋር ተያይዞ ባለፉት ሁለት ዓመታት በኦሮሚያ ክልል ከ253 በላይ የወረዳ ባለሥልጣናት በኦነግ ታጣቂዎች ታፍነው መወሰዳቸውንና አብዛኞቹ ደብዛቸው መጥፋት ለሚዲያችን መረጃውን ያደረሱት ምንጮች የክልሉን አጠቃላይ ሁኔታ አያይዘው አስረድተዋል። ወዲህ ደግሞ የሀገሪቷ የፌዴራል ፖሊስ ዋና አዛዥ በሀገሪቷ ሙሉ ለሙሉ ማህበረሰቡን ወጥቶ ከሀገር ሀገር የሚንቀሳቀስበትን መንገድ ፈጥረናል፣ ሰላሙን አስጠብቀናል ሲል በቅርቡ በቴሌቪዥን ቀርቦ ሸክት ታይቷል። ነገር ግን ብልጽግና እንኳን የህዝቡን ደህንነት ሊያስጠብቅ የባለስልጣኖቹን ደህንነት ማስጠበቅ አልቻለም። አሁን በቀጥታ ወደ አርበኛ ናውሰናይ ጉዳይ አልፋለሁ። ከሰሞኑን አርበኛ ናውሰናይ በህይወት አለ በሚል ሶሻል ሚዲያው በተለይ ቲክቶክ በዚህ አጀንዳም ተጠልቅልቋል። ታዲያ ከዚህ ጋር በተያዘ አርበኛና የናውሰናይ የቅርብ ዘመድ ነብዩ የሚከተለውን መልእክት አጋርቷል። የአርበኛ ነብዩን ጽሁፍ ምንም ሳልጨምር ሳልቀንስ እንደሚከተለው አነቧአለው። አርበኛ ናውሰናይ እንዳርጌም የሰሞኑ አጀንዳ ሆኖም ተነስቷል። አጀንዳ መስጠትም ሆነ መቀበል አይሰለችንም። ናውሰናይ አለ የለም ክርክር ላይ እየዋልን እያየው ነው እባካችሁ ረፎም በእርግጥ አንድ ስሙን መግለጽ የማልፈልገው ሆስፒታል ውስጥ የሚሰራ ሰው ናውሰናይ በሕይወት እንዳለ ገልጾ ፎቶ አንስቶ በውስጥ ልኮልኝ ነበር። ፎቶውን በራሴ መንገድ የተለያዩ መንገዶችን ፈልጌም ለማጣራት ሞክሬም ፎቶ ናውሰናይ ይመስላል እንጂም አይደለም የሚል ድምዳሜ ላይ ከቤተሰብ ጋር ተማክረን ደርሰናል። በእርግጥ የኔ ድምዳሜ ሊሆን ሆን ይችላል በወቅቱ መንግስት ህዝቡን ለማደናገርና ሁለት ልብ እንድንሆን የተጠቀመበት ስልት ሊሆን እንደሚችል እርግጠኛ ነኝ። ዛሬም የናሁሰናይ አጀንዳ ህዝቡን ማደናገር ነው። አጀንዳውን ይዘን ብናራገብ የሚጠቀመው ብልጽግና ነው። የአማራ ህዝብ አጀንዳ ተቀባይ መሆን የለባችሁም። ከናሁሰናይ ጋር አብረው የነበሩ በቅርብ የምናውቃቸው ወንድሞቻችን አሉ። ናሁሰናይ እንዳረፈ ነው የሚያውቁት። እናቱን እረፍት አትንሷት። እባካቸውም ሌላው፣ አሁን በሶሻል ሚዲያ የምታዘዋውሩት ፎቶ አሁን አይደለም ከአራት ዓመት በፊት ጎንደር አንገር እስር ቤት ሳለን የተነሳው ፎቶ ነው። ምን ያህል ናውሰናይ በህዝቡ እንደሚወደድ እናውቃለን። እኛም በህይወት ኑሮልን ከጎናችን ከለላ ቢሆነን ምነኛ ደስ ባለን። ነገር ግን እባካችሁ ባልተጨበጠ መረጃ የእኛን የቤተሰቦቹ ልብ አታቅሱሉት፣ እባካችሁ ረፉ ሲል አረበኛና የናውሰናይ ዘመድ አርበኛ ነብ ስዩም ስለ ናሁሰናይ ጉዳይ ይህንን ተናግሯል። ወደ ቀጣዩ ዘገባ አልፋለሁ። የፌዴራል ፖሊስ ሰራዊት በቁጥር እየተመናመነ ነው ሲል የተቋሙ ግምገማም አመላከተም። ይህ ፌዴራል ፖሊስ በሰራዊት ቁጥር ከፍተኛ ሁኔታ እየተመናመነ እንደሆነ ተቋሙ በቅርብ ባደረገው ግምገማ ላይ መግለጹን ለጉዳዩ ቅርበት ያላቸው ምንጮች ለሚዲያችን አስረድተዋል። የመረጃ ምንጮቹ እንዳስረዱት አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ የፌዴራል ፖሊስ ሰራዊት አባላት ከመከላከያ ሰራዊቱ ጋር በጦርነት ግንባር እንዲሳተፉ መደረጋቸው ተቋሙ ገጠመው የሰው ኃይል መመናመን ዋነኛ ምክንያት ነው ተብሏል። አብይ አህመድ ስልጣን ከተቆናጠጡ ወዲህ በኢትዮጵያ በአራቱ ማዕዘናት ሊባል በሚችል መልኩም ተከታታይ ጦርነት እየተካሄደ ሲሆን የፌዴራል ፖሊስ ልክ እንደ መከላከያ ሰራዊቱ ሁሉም በጦርነት እንዲሳተፍ ግዳጅ ተጥሎበታል። ይህ ሁኔታ ሰራዊቱም በቁጥር እንዲመናመን ካደረጉ ምክንያቶች መካከል ዋነኛው መሆኑን መረጃውን ለሚዲያችን ያደረሱም አንዱ የሰራዊቱ አባል አስረድተዋል። በሌላ በኩል የ የፌዴራል ፖሊስ መዋቅር ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል እስከ ሌሎች ከፍተኛ የኃላፊነት ቦታዎች በአንድ ብሔር ቁጥጥር ስር በመሆናቸው ምክንያት ኦሮሞ ያልሆኑ በርካታ የፌዴራል ፖሊስ አባላት ከሰራዊቱ እየከዱ እንደሚወጡም በመጠቆም ሁኔታው ተቋሙ በሰው ኃይል ቁጥር እየተመናመነ ለመምጣቱ ሌላኛው ምክንያት እንደሆነ ለጉዳዩ ቅርበት ያላቸው ምንጮች ለሚዲያችን አስረድተዋል። ከዚሁ ጋር ተያይዞ ሁለት ዓመት በደፈነው በአማራ ህዝብ ላይ የታወጀው ጦርነት ሰራዊቱ ለገጠመው የሰው ኃይል መመናመን ሌላኛው ምክንያት እንደሆነ የፌዴራል ፖሊስ ያደረገው ግምገማ እንደሚጠቁም የመረጃ ምንጮቻችን አክለው ገልጸዋል። ለአብነት ያህልም ወደ አማራ ክልል ለግዳጅ የተላኩ የፌዴራል ፖሊስ አባል የነበሩ በርካታ የአማራ ተወላጅ በአማራ ክልል የተለያዩ ክፍለ ሀገሮች የሚገኙ የፋኖ አደረጃጀቶችን እንደተቀላቀሉ የተቋሙ ግምገማ አስመልክቶ መረጃ ያደረሱን የሚዲያችን ምንጮች ገልጸዋል። ከዚህ በተጨማሪም በርካታ የፌዴራል ፖሊስ አባል የነበሩ የአማራ ተወላጅ ፋኖን ትደግፋላችሁ እንዲሁም ለፋኖ መረጃ ታቀብላላችሁ እየተባሉ በተለያዩ የሀገሪቱ ክፍሎች በሚገኙ ወታደራዊና ድብቅ እስር ቤቶች ውስጥ መታሰራቸውን ከፌዴራል ፖሊስ አባላት ያገኘነው መረጃም ያሳያል። ከቅርብ ጊዜ ወዲህ መንግስት በቴክኖሎጂ እና በተሽከርካሪ ግብአቶች ተቋሙን አዘምኛለው ማለቱም የሚታወስ ቢሆንም በሰው ኃይል ረገድ ግን የሰራዊቱ ቁጥራችን በከፍተኛ ሁኔታ ተመናምኗል ሲሉ ተቋሙ በቅርብ ባድረገ ያደረገው አጠቃላይ ግምገማ ላይ መግለጹ ነው የተነገረው። የፌደራል ፖሊስ የገጠመውን የሰራዊት መመናመን ተከትሎ በኑሮ ውድነት ጫናና በሌሎች አንገብጋቢም ሀገራዊ ጉዳዮች ምክንያት በአዲስ አበባና በተለያዩ የኢትዮጵያ ከተሞች ህዝባዊ አመጽ ሊከሰት ይችላል በሚል አዳዲስ ሰልጣኞችን በአስቸኳይ እንዲመለምሉና በሰው ኃይል የተመናመነ ተቋም መልሶ እንዲጠናከር ጠቅላይ ሚኒስተሩ ትእዛዝ ማስተላለፋቸውን ለሚዲያችን የደረሰው መረጃም ያሳያል። ይህ በእኒህ እንዳለም በመጨረሻ በግዳጅ መከላከያ የገባው የልዩ ኃይል አባል ፋኖን ከተቀላቀለ በኋላ ያስተላለፈው መልእክት አለ። አድምጠ ነው እንመለስ። ስምም አለበት። ማሪዬ ማነው? መልካም እስቲ፣ መቼ ነው ወደ መከላከያ የተቀላቀለው? ያማራ ላይ ነበርኩኝ። ለመጨረሻ ተዋግቻለሁ፣ ተዋግቻለሁኝ። በቃ አይባ የሚባል ሀገር ነበረ። ፋኖች ጎላይ ነበሩ። ይህ ከተማ ላይ ጥጥቃ እንዳጠባል ይህ ስራ በቃ መነፈስበት ለአመታ ሰል ቀጥታ ከኔ ጋር ልዩ ያለ ነበር፣ ፖሊስ ጌቶ ነበር። አየኝና ሰው ጠቁሞ ላከ ሰው ጠቁሞ ነበር። ገበሬ ነኝ ስለው ቀጥታ ይሄ ፋኖ ሲጀመር ነበር አለና ወሰዱ። አይተዋል ከተማ ላይ ሲገባ ስልክ ድሩ ነው ሰው ሲያጡ

ግን አዎ ለህብረተሰብ አሁንም ነገም ዛሬ ይላሉ ያወራሉ። ለውስት ነው። ጥንፈኛ እያለን የሚያስተረጉማቸው እነሱም ጥንፈኛ እያለ ይላቸዋል። ጥንፈኛ ግን እሱ እራሱ ነው። ስድስት ስልሳ ስድስት ጽንፈኛ እሱ ራሱ ነው። አላወቀው ተወጠሩ ግን ጽንፈኛ ይላል። መፍተኛ መራ ፋኖ ነው ሲል ነበር መጀመሪያ ጊዜ። አዎ አሁን ደግሞ ምንድን ነው የሚል ወሰን ሲለኝ፣ ምን ሲል ጽንፈኛውን ጽንፈኛውን ያዘው ጃውሳ እያለ ነው የሚለው። ደግሞ ውሻቱ ነው እዚህ ቦታ። ግን በአንተ አረዳድ ፋኖ ምንድን ነው ታዲያ? ፋኖ ፋኖ ማ አረዳድ፣ ከፊት አንስቸው አውቀዋለሁ። አዎ ከፊት አንስቸው አውቀዋለሁ። የእሱ መከላከያ መድፍ አስረክቦ ሲወጣ ፋኖ ሽፋን ሰጥቶ ጎትቶ ያወጣው ነው። የፋኖ እናት መንታት ወለድ እያለ በጊዜው ዕለት ሲያማርት የነበረ ነው። አሁን ደግሞ ሲያወድሰው ነበር። አሁን ጊዜው ሲያልቅበት ነው ስለፋኖ ጥንፈኛ የሚል ይጆሳም ለዚህ ፋኖ ጥፋት የታወጀበትን ህዝቡን የአማራን ህዝብ ነጻ ለማውጣት በነጻ ዋጋ እየከፈለ ያለ እንጂ መንግስት እንደሚለው ወይም ደግሞ አሸባሪው መንግስት እንደሚለው አይደለም ነው እያልከኝ መልካም የአማራውን ትግልም የፋኑን ትግል በደምብ ተደርታችሁ ነው፣ ትጥቅ ሙሉ ትጥቅ ይዛችሁ ወጣችሁ፣ በጣም ደስ ይላል። ግን ውስጥ ያለው የአማራው መከላከያ ምንድን ነው ያለው ሀሳብ? ለመውጣት ያስባል ወይስ ምን ላይ ነው ያለው አቋሙ? ስ እሱ ምን ላይማ ሀሳቡ ጠቅሎ ከዚህ ነው ያለ ተጠርንፎ፣ አንገቱን ተይዞ ሲባጎ ውስጥ እንደመሆን ብቻ እየጨነቀው እንጂ ከነሱ ሳልደርስ ሞት እሳ እያለ ነው እንጂ ሀሳቡ ከዚህ ነው ያለ። አዎ ለአምስት ለአስር ብለው በቃ እኛን የሚሸቅጡ ያሉ ምንሻ የሚባል እሱ ብቻ ነው እንጂ መከላከያ የሚባል አማራ ትውልድ የሆነ ወዳቸውን እያመማቸው የራሳቸውን ቦታና ሴታፓቸውን እያመቻቹ ነገም ዛሬም በፋኑ አምነው የሚጓዙ ናቸው። ምንም የሚረዱ የገነዘቡ ባንዳ የሆኑ ሾች ብቻ ነው። መልካም። ስለዚህ የመከላከያ መከላከያ ውስጥ ያሉ የአማራ ተወላጆች ወደ ፋኑ ወጥተው ከህዝባቸው ጋር ለመቀላቀል እና ህዝብን እየጨፈጨፈ ያለው መንግስት ለመዋጋት ቁርጠኛ ላይ ናቸው ነው እያልከኝ። በጣም ጥሩ። እስቲ ቅድም ላይ አጋጣሚ ስናወራ አንገት ላይ ያደረካትን አረንጓዴ፣ ቢጫ ቀዩን ውስጥ ሊያቃጥሏት እንደነበረ ነግረህናል። ምንድነው ምክንያታቸው ሊያቃጥሉ

በጣም እናመሰግናለን። እስቲ እንግዲህ በመጨረሻ ውስጥ ላሉ የመከላከያ አባላት ወደ ፋኖ እንዲወጡ የምትሰጣቸው መልእክት ካለ ልጋብዝ። አይ ለነሱ በቃ ቆጭታቸው የአማራ ልጅ ሆነው ወንድ ልጅ ነው። እንዲሁም ሱሪ ለለበሱ ወንድሞች ራሱ ሲቪል ሆኖ ከተማ ራሱ ሲያዛርጡ ለሚሉት ወደ አማራ ፋኖ እንዲቀላቀሉ ፈልጋለሁ። እንኳንስ መከላከያ ሰራዊት ላይ አጥቀው የአማራ ልጅ እየተባሉ ነገ ከሚወቀሱ ጠርቶ ለወጣቶች ራሱ ከተማ ላይ ሲያዛርጡ ለሚሉት ራሱ ቆፍጠን ኖሮ ታጥቀው ገጀራ ቢን ይዘው ከወንድማቸው ጋር እንዲዋጉ ከማራፋ ነው ጋር ፈልጋለሁ። እሺ፣ እናመሰግናለን።